ልጅነት ሆኖ አምንሽ ነበር። ቶሎ ከቅፍሽ ስገባ እጅሽ እንኳን ዝሎ ደግሞ አይቻለሁ። ከሆድሽ አጉድለሽ ጥራጊ ስትበይ እኔን ጥግብ አድርገሽ ለምንስ ሰላም እኔም አቀርብላችሁ ግጥም ነው። የግጥሜ ርዕስ ኡሚ ዋሽተሽኛል። ህይወቴን በሙሉ ላንቺ ብሰራልሽ ነፍሴን አሳልፌ ሳልሰስት ብሰጥሽ ለአሽሊ ነገር ከዛ ሁሉ መሀል አንዱንም አይተካም ኒኒ ላንቺ አንሳል አንዱንም አይተካም ኒኒ ላንቺ አንሳል ስለዚህ የኔናት አንድ ነገር ብቻ ከንጀቴ ልበልሽ ከፈጣሪ ደጃፍ ሂጄ የምመኝልሽ ከኔ ላይ ቀንሶ ላንቺ ጨምሮልሽ እሱ እርሜ ሰጥቶ አርዝሞ ያኑርሽ እሱ እርሜ ሰጥቶ አርዝሞ ያኑርሽ። ውለታሽ በስቶብኝ ሁኖብኝ ተራራ ማማዬ ምን ልበል ስላንቺ ምን ላውራ? አንድ ሁለት ሰስ ተብሎ ፍቅርሽ ላይ ቆጠር ጀምሬ ራጨርስ ይሻለኛል ቢቀር ቢቻል ከዚህም በላይ ቢነገርልሽ አንቺን እኮ ቃላት ምንም አይገልጽሽ። እማ ዋሽተሽኛል የኑሮ ሁኔታ ከአቅምሽ በላይ ሆኖ ህመሙ ጭንቀቱ ከአቅምሽ በላይ ሁኖ ገኖ በተሰበረ ልብ ከአይንሽ እምባ ሲበል ማይጠገፍ ፊትሽ በሐዘን ሲደፈርስ ምሁን ነሽ ነው ብዬ ያኔ ስጠይቅሽ ፀጉሬን እየዳበሽ እንዲህ ነበር መስሽ ፊቴን ታጥቤ ነው ለምን አለቅሳለሁ አንቺ ካለሽልኝ ሁሌ ምስቃለሁ አንቺ ካለሽልኝ ሁሌ ምስቃለሁ ብለሽ ዋሽ ታሽኛል እኔ እንዳልከፋ እንደዛ በለቅሰው አይንሽ እየጠፋ ውስጥሽ እየተጎዳ ኩፍኛ እያመመሽ ደህና ነኝ ተሳቢ ሹት ይኛለሽ ግልጅነት ሆኖ አምንሽ ነበር ቶሎ ከቅፍሽ ስገባ እጅሽ እንኳን ዝሎ ደግሞ አይቻለሁ። ከሆድሽ አጉድለሽ ጥራጊ ስትበይ እኔን ጥግብ አርገሽ ለምንስ ደበቅሽኝ? ለምንስ ዋሸሽኝ? እንደዛ እየከፋሽ ደስተኛ ነኛሽ እንደዛ እየከፋሽ ደስተኛ ነኛሽ ርቦሽም ስትበይ አንጀትሽም ታጥፎ እኔን አብልተሻል ተሻል ከትጋብም አልፎ ባማረው ፈገግታሽ በማራኪው ሳቅሽ እኔ እደስታል እኔ እኔ አንሼ እንዳልታይ ሁሉን ታደርጊያለሽ፣ እኔ አንሼ እንዳልታይ ሁሉን ታደርጊያለሽ። እስካለሁ እስካለሽ ማማዬ ሁል ጊዜ ደምቄ ይታያለሁ። አንቺ እኮ ነሽ ሩቴ ባንቺ ፈገግታ ውስጥ እኔ እንዳበራ ስንት ጊዜ ይስቀሻል ሁነሽ በመከራ፣ ስንት ጊዜ ይስቀሻል ሁነሽ በመከራ። ቢከፋሽም እንኳን ደብቀሽ ሸሽገሽ ኡሚ ዋሽተሽኛል እያነባሽ ስቀሽ፣ ማማ ዋሽተሽኛል እያነባሽ ስቀሽ። ባማረው ፈገግታሽ በማራኪ ውስጥ ሳቅሽ እኔ እጠግ ባለው ተደስተሽ ሳቅሽ ሞልቶ ሚትረፈረፍ በእጅ ስለሌለሽ ስለ እኔ የኖርሽው መስሎሽ የጎደለሽ ገንዘብ አልሰጠኋት ገንዘብ አልሰጠኋት ብለሽ ከተሰማሽ ማማ ስንታውጣል የእናትነት ዋጋሽ ኡሚ ስንታውጣል የእናትነት ዋጋሽ እስኪ መልሽልኝ መተኪያ የሌለው ለተለየው ፍቅርሽ ክፍያው ምንድን ነው? ውስጥሽ እየተጎዳ ውለታሽ አለብኝ ባልዳሽ ነኝዬ

ሰደቀላሁል አዚም። ተክቢር፣ አይሰማም። ተክቢር፣ እስኪ አንድ ጊዜ ተክቢር። እንሻላ፣ እንግዲህ ፕሮግራማችን እንዳያችሁት እንደተመለከታችሁ ነበር። ስለዚህ ሁላችሁም በፕሮግራሙ እንደተደሰታችሁ ባለሙሉ ተስፋነት እንግዲህ አሁንም ሌላ ፕሮግራሞች ይቀጥላሉ። ከዛ በፊት እስኪ አንድ ጊዜ በድጋሚ ለሁላችሁም ለተመራቂ ተማሪዎች እንኳን ለዛሬው ቀን አደረሳችሁ። እንደዚሁም ለተመራቂ ወላጆች የዛሬውን ቀን ለማየት ብዙ ደፋ ቀና ስትሉ ነበርና እንኳን ደስ አላችሁ ለማለት እወዳለሁ። እስኪ ሁላችሁም ለራሳችሁ አንዴ ደመቅ አድርጋችሁ ተክቢር። ኧረ አይሰማም! ተክቢር! ከይር እንግዲህ፣ በመቀጠል አንድ ፕሮግራም አለን። እሱ ምንድነው? ግጥም ነው። ግጥሙን የምታቀርብልን ተማሪ ሀሲነት ጀማል ወደ መድረክ እያልኩኝ፣ ተማሪ ሀሲነት ጀማል ወደ መድረክ። እስኪ ተክቢር! አይሰማም! ተክቢር!

ስሚሃሲይነጀማል ጀቱ የመርከዚ ረውዳት ይልጀና ልጀና እኔ ቀረበላችሁ ግጥም ነው። የግጥሙ ርዕስ መውሊድ አናከብርም። አላህን የሚያምጽ አኼራን የረሳ ምንም በሌለበት አቧራ የሚያስነሳ የሌለ የሚያመጣ መውሊድ የሚያከብር ሀቅን እየተወለባጤል የሚያብር ያልተለመደውን ቢዳ የሚፈጥር መረጃ የሚሰጠው ደሊሉ ሻህየው ጫትና ምስበሃ ከጁምማ ይለየው ሱናውን በመተው የተዝረከረከው ቢዳ ፈጣሪ ሳይበላው ያከከው ቢዳ ፈጣሪ ሳይበላው ያከከው በአስባር በቆሌው በቆው

መውሊድ አይለየንም ስንል አንኖርም። በቃ ቢዳ ነው መውሊድ አናከብርም። በቃ ቢዳ ነው መውሊድ አናከብርም። የቢዳው ማሽን የሽርክና ዜና መውሊድ ነው ጠቅላዩ የወንጀሎች ካዝና መውሊድ ነው ጠቅላዩ የወንጀሎች ካዝና። አዲስ ፈጠራ ነው በፊት ያልነበረ እንደ እምነት ተደርጎ ሲከበር የኖረ ሱናውን ደምስ ሰው ችግር የፈጠረ እንቅፋት የሆነ ሱና እንዳይስፋፋ ሰዎች በነጻነት የሚያከብሩት ይፋ ሰዎች በነጻነት የሚያከብሩት ይፋ ብዙ ላ ወራም የሰማሰው